ሽያጭ ላይ ነው የምንገኘው። ማስረከቢያ ጊዜያቸውን ቅድም እንዳልኩሽ በስድስት ወር ነው የምናስረክባቸው። እንዳጠቃላይ ይሄን ይመስላል። ሱቆቻችን ታች ደግሞ ወርደ ላይ ምን እንደሚመስል ለማየት እንሞክራለን። ይሄ የሞን ሪል ስቴት ግቢ ነው። እንዲሁ እንዳጠቃላይ ስምንት ሺህ ሜትር ስኩዌር ላይ የሚያርፍ ዘመናዊ አፓርትመንቶችና እንዲሁም የንግድ ሱቆችን ነው እየሰራን ያለነው። ያው አፓርትመንቶቻችን ሚክስድ ዩስድ ናቸው ማለት ነው፣ ወይም መኖሪያ ቤትና ንግድ ሱቆች ያሉበት ነው። ይህም ማለት መረባበሽ ምንም መረባበሽ አይኖርም። ንግድ ሱቆቻችን ራሳቸውን የቻለ ለብቻ ሊፍት አላቸው፣ እስከ አራተኛ ድረስ የሚወጣ ከዛም የራሱ የሆነ ደረጃ አለው። ከዚህ በተጨማሪ ደግሞ የሱቆቻችን መግቢያ በዛ በኩል ነው። ይሄ ወደ ግቢው መኖሪያ የምንገባበት ነው ማለት ነው። ስለዚህ ምንም አይነት መረባበሽ አይኖርም። ከዚህ በተጨማሪ ይህ ከጀርባችን የምናየው ሪል ስቴት ላይ ወይን አፓርትመንታችን ላይ ማለት ነው በፍሎር ስድስት ሰዎች ብቻ ናቸው የሚኖሩት። ስለዚህ ምንድነው አሁን ላይ የተለመደው ብዙ የሰው ቁጥሮች የሚኖሩበት ሁኔታ አለ፣ ግን እኛ በፍሎር ስድስት ሰዎች ብቻ ናቸው ያሉት ማለት ነው። እና ቤቶቻችን ኦልሞስት ቪላ ታይፕ የሆነ አቀማመጥ ነው ያላቸው የቤቶቻችን ዲዛይንም ማለት ነው። እና እንደ አጠቃላይ ግቢያችን ይሄንን ይመስላል። እሷ እንደነገረችኝ ከሆነ በቁፋሮ ላይ ያለ አፓርትመንቶች አሉ። እነሱ ማየት እንችላለን፣ በደስታ ማየት እንችላለን። ያ እንግዲህ እንደምታዩ ከጀርባችን እንደምታዩ አሁን ቁፋሮን ጨርሰን በስራ ላይ ነው ያለነው። መጀመሪያውን ቤዝመንታችን ልንወጣ ማለት ነው። ያለንበት ደረጃ ይሄ ነው። ቅድም አውርተናል 8000 ሜትር ስኬል ላይ አምስት ዘመናዊ አፓርትመንቶችን ነው የምንሰራው እኛ እንደምታዩት ይሄ ሙሉ ማቴሪያል ገብቶ በአጭር ጊዜ ውስጥ ማለት ነው ይህንን ስራ ጨርሰን ስማችንንም ተክለን ጥሩ የሆነ መንደር ገንብተን ነው ለነዋሪዎቻችን ለማስረከብ። አሁን ራሱ የመጣሹ ምሳ ሰዓት ነው እንዳጋጣሚ ሆነው እንደምታዩ በፈረቃ ነው እየሰሩ ያሉት። መንደራችን 8000 ሜትር ስኩዌር ላይ ነው። ሞን ሪል ስቴት ምንድነው ለየት የሚያደርገው ስንል ጫፉ ጋር መሬት ላይ ነው መዋኛ ገንዳ መሆነ ቴኒስ ቦል መጫወቻ፣ እንዲሁም የህፃናት መጫወቻ የተለያዩ ነገሮችን የምንሰራው ማለት ነው እና እንደ አጠቃላይ ሳይታችን ይሄን ይመስላል ማለት ነው። እሺ በስተመጨረሻ መናገር የምትፈልገው ወይም ማስተላለፍ የምትፈልገው ነገር ካለ? መልካም እንደ አጠቃላይ እንግዲህ እስካሁን የሱቆቻችንና የቤቶቻችንን መረጃ ስናቀብላችሁ ነው የቆየ ነው። ቤቶቻችን በጣም ጥቂት ቤቶች ናቸው። አሁን ስምንተኛ ፍሎር ላይ የደረሰውም ላይ በጣም ጥቂት ውስን ቤቶች እንዲሁም ሱቆችም በሽያጭ ላይ ያለ ነው። በጣም ትንሽ ነው የቀሩን። ደንበኞቻችን ፈጠን ብሎ ይሄንን እድል ብጠቀሙላለሁ ከዚህም በተጨማሪ ምንድነው እንደ አጠቃላይ ስለ ሱቆቹ ስናወራ ሶስት አቅጣጫ ገቢዎች ይኖራሉ። አንደኛ ምንድነው ከአካባቢ የሚመጡ ደንበኞች አሉ። ከዛ በተጨማሪ እዚህ የሚኖሩ ደንበኞች አሉ። ስለዚህ ሱቆቻችንም በቂ የሆነ የፓርኪንግ ቦታ ስላዘጋጀን ሱቅም ገዝቶ ለሚገቡ ደንበኞቻችን በቂ የሆነ የፓርኪንግ ቦታ ይኖረናል ማለት ነው። ስለዚህ እኛን ማግኘት የሚፈልጉ ደንበኞቻችን ከታች በተቀመጡ ስልኮችም እንዲሁም በዋትሳፕ በቴሌግራም ሊያገኙን ይችላሉ ማለት ነው። እናመሰግናለን። ሞን ሪል ስቴቶች ነን። በሰላማዊ መንደር በምቾት ነው።